ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ላይ ደህና ናችሁ? ውድ የበል የቤተሰቦች ደህና ናችሁ? እንዴት ሰነበታችሁ? የረመዳን ስራ እንዴት አድርጓችኋል? የማዳም ቅመሞች እኛ እንግዲህ በኢትዮጵያ ውስጥ እያሳለፍን ነው ማለት ነው የዘንድሮውን ረመዳን እግዚአብሔር ይመስገን። እናይዟችሁ፣ ውድ እህቶች ጠንክሩ። እግዚአብሔር ደግሞ በሰላም ለሀገራችሁና ለቤተሰቦቻችሁ እንዲያወቃችሁ ጸሎቴ እና ምኞቴ ነው። እና ዛሬ እንግዲህ ወደ ክፍለ ሀገር ወደ ገጠር ሄጄ ነው ማለት ነው። ሰርግ ያው፣ ሰርግ በሉት ግን ግጥግጥ የሚባል ታውቁ ከሆነ ግጥግጥ ነገር ነው ሰርጉ ማለት ነው። እና በሞተር ነበር የሄድኩኝ። በጣም ሩቅ ነው ሀገራችን፣ እና በሞተር በጣም እንትን እያለኝ ስለነበር በጣም የሚያስጠላ መንገድ ነበረ። ብታዊ ሞተረኛው በጣም ከባድ ነበረ። የሆነ ያነ ውጭ እያረገኝ በቃ ይዘልና እንትን ይል ነበር እና በጣም ቃንጀት የምትጣር ጎና ያደረሰኝ ና ያው እንደምታዩት ከዚህ ከቤት ደርሰን ሽማግሌዎች ምናምን አገኘን እና ያው ጣላቸውን ይዘው በ ዋንጫቸው ማለት ነው። እንጀራ እየበሉ ነው። እና እነሱ አያዩኝም። ዝም ብዬ ነው እኔ መቀርጣቸው የነበረ እና አጋጣሚ ቪዲዮ የተወሰነ ሲወጣልኝ ዝም ብዬ ለልቀቀው ኔ የለቀኩት ማለት ነው። እና ይሄ ሁሉ ጠቅላላ ዘመድ አዝማድ ነው። እና በግ ደግሞ እኛ እንደደረስነ በግ ታርዶ እየገፈፉት ነው ማለት ነው እና ብቻ እግጥግጥ ቢሆንም ደስ የሚል ነበረ። እዚህ ጋር ደግሞ ዱለቱ ተቆልቶ የገጠር ዱለት በጣም ነው የምወድ የነበረ እና ግን በቃ ወዲያውኑ እርቦኝ ስለነበር በድንች ወጥ በለውኝ፣ ከዛ ይሄን ልበላ ስል በጣም ዘጋኝ፣ ሳልበላ ቀረው ማለት ነው። እዚህ ጋር ደግሞ እስክታሚ መተው ደግሞ የተዳረው ወንድሜ ነው ማለት ነው። ጨለማ ስለሆነ ነው ገጠር ታውቃላችሁ፣ መብራት የለም ሶላር ነው እና በደንብ አልታየ የሚል ነው ሲቀር እና እዚህ ጋ ስክታየ የመጣ ነው እና ትንሽ ወንድሜ ነው ማለት ነው። ይቅርታ ለቀረጸው። እንግዲህ ይሄኛው ደግሞ ጓደኛው ነው እና ይህንን ይመስል ነበረ ውድ ጓደኞች እና ሄጀ ተሰኖች ነው የመጣውኝ ማለት ነው። በጣም ደስ የሚል ነበረ እና ይህንን ይመስላል ሸርስ ሼር ላይክ እያደረጋችሁ አበረታቶኝ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ቻው ቻው።